ፓሪስ ሰንጀርማ እና አርሰናል የፊታችን ረቡዕ በፓርክ ደ ፕሪንስ ከሚያደርጉት የቻምፒየንስ ሊግ ጨዋታ አስቀድሞ ሁለቱም በሊግ መርሃ ግብሮቻቸው ተሸንፈዋል። ለአርሰናል ሽንፈቱ እጅግ መጥፎ የሚባል ዜና ቢሆንም፣ ነገር ግን በጣም በርካታ የቋሚ ተሰላፊ ተጫዋቾቹን ቀይሮ ለገባው ፓሪስ ሰንጀርማ አስደንጋጭ አልሆ ሁለቱም ቡድኖች ከዚህ ጨዋታ በኋላ በፓርክ ደ ፕረንሱ ፍልሚያ ላይሰለፉ የሚችሉ ወሳኝ ተጫዋቾቻቸውን እንዳጡም እየተሰማ ነው የሚገኘው። ከጨዋታው መጠናቀቅ በኋላ የአሰልጣኞችና የተጫዋቾቹንም አስተያየት አካተናል። ሸጋ ስፖርትን ሰብስክራይብ በማድረግ መረጃው ደግሞ ለብዙ ሰዎች እንዲዳረስ ላይክ እንድታደርጉ በአክብሮት በመጠየቅ ወደ ጉዳያችን እንሻገራለን። አርሰናል ትላንትና በኤምሬትስ ስታዲየም ከቦርን መዝ ጋር የፕሪምየር ሊግ ጨዋታውን አድርጎ ነበረ። 34 ኛው ደቂቃ ላይ ማርቲን ኦደጋርድ ለዴክላንድ ራይስ ባቀበለው ኳስ ራይስ ኳስና መረብን በማገናኘት መድፈኞቹን ቀዳሚ አድርጎ ነበረ። ነገር ግን በሁለተኛው አጋማሽ ተቀዛቅዘው የገቡት መድፈኞቹ በቦርንመዝ ሁለት ጎል ሊቆጠርባቸው ተገድዷል። ሆይሰን እና ኢቫ ኔልሰን የጎሉ አስቆጣሪዎች ናቸው። 67 ነጥቦችን ይዘው ሁለተኛ ደረጃ ላይ የሚገኙት አርሰናሎች በፕሪምየር ሊጉ ለተከታታይ ሶስተኛ የውድድር ዓመት ሁለተኛ ሆነው ማጠናቀቃቸውን ማረጋገጥ የሚችሉበት መርሃ ግብር ነበረ። ነገር ግን የአርቴታ ልጆች እጅግ ደካማ የሚባል ብቃትን በኤምሬትስ ስታዲየም ለማሳየት ተገድደዋል። ከዚህ ጨዋታ አስቀድሞ አርሰናል በፓሪስ ሳን ዣርማ በሜዳው ኤሚሬትስ አንድ ለባዶ ተሸንፎ ነበረ። ከዚያ ባለፈ ደግሞ በክሪስታል ፓላስ በለንደን ደርቢ እዚያው ኤሚሬትስ ላይ ሁለታቻ በሆነ ውጤት ጨዋታውን አጠናቋል። ካለፉት አራት ጨዋታዎች አንዱን ብቻ ነው አርሰናል ያሸነፈው እሱም ደግሞ ከፕሪሚየር ሊጉ መውረዱን ያረጋገጠውን ኢፕስዊች ታውንን። ከዚያ በኋላ በነበሩ ሶስት ጨዋታዎች አንዱን እንኳ ማሸነፍ ተስኖታል። የመድፈኞቹ ዋና አሰልጣኝ ሚካኤል አርቴታ ከፓሪስ ሳን ዣርማ ጋር ከሚኖረው ጨዋታ አስቀድሞ በሰጡት አስተያየት ውጤቱን እንቀለብሰዋለን ብለው በልበ ሙሉነት ሲናገሩ ነበረ። አርሰናል ወደ ፓሪስ አቅንቶ ውጤቱን መቀልበስ ይችላል ያሉት ሚካኤል አርቴታ የቡድኑ የመሀል ሜዳ ተጫዋች ሚካኤል ሜሪኖ ቀኑ ደርሶ ወደ ፓሪስ ለመሄድ ቸኩለናል ሲሉ ተደምጠው ነበረ። ነገር ግን በቦርን መዝ ለመሸነፍ ተገድደዋል። የመድፈኞቹ የመስመር ተከላካይ ዥሪያን ቲም በፓሪስ ሳን ዣርማ የመሰለፉም ነገር አጠራጣሪ ሆኗል። ዡሪያን ቲምበር አርሰናል በበርንመዝ በተሸነፈበት የምሽቱ ጨዋታ በጉዳት ምክንያት ሳይሳተፍ ቀርቷል። አሰልጣኝ ሚካኤል አርቴታ ስለ ተጫዋቹ በሰጡት አስተያየት ዡሪያን ቲምበር ለፒኤስጂ ጨዋታ መድረሱን እርግጠኛ አይደለሁም ብለዋል። ከጨዋታ ውጪ ሊሆን የሚችልበት እድል ስለመኖሩ የተጠየቁት ሚካኤል አርቴታ አዎ፣ ቲምበር ከጨዋታው ውጪ ሊሆን ይችላል ብለዋል። ከዚህ ጨዋታ አስቀድሞ ስለ ሶስት ተጫዋቾቻቸው አስተያየት ሰጥተው ነበረ። ሪካርዶ ካላፊዮሪ፣ ካይ ሃቨትስ እና ጆርጂኒዮ ለዚህ ጨዋታ ይደርሱ ይሆን ተብለው የተጠየቁት ሚኬል አርቴታ ሶስቱም ከጨዋታ ውጪ ይሆናሉ ብዬ ልናገር አልችልም ብለው ተደምጠው ነበረ። ነገር ግን አሁን ከፓሪሱ ጨዋታ በሪያል ማድሪዱ የደርሶ መልስ ፍልሚያ ጥሩ ብቃቱን ያስመለከተው ኔዘርላንዳዊውን ተከላካይ ሊያጡት ይገደዳሉ። መጥፎ የሚባለው ዜና ደግሞ በተደጋ ተደጋጋሚ እየተጎዳ በብዙ ጨዋታዎች ከፊትነስ ውጪ የሆነ ያስቸገረው ቤን ኋይት ላይኖር እንደሚችል በመሰጋቱም ጭምር ነው። ቡካዮ ሳካ ከዚህ ጨዋታ አስቀድሞ ስለ ፓሪስ ሳን ዣርማ ጨዋታ አስተያየት ሰጥቶ ነበረ። ተጫዋቾቹ እኔን እንዲይዙ ለብዙ ተጫዋቾች ኃላፊነት ሰጥተው ነበረ፣ በደንብ ተከላክለዋል ብሎ ፒስጂዎችን አድንቋል። በጨዋታው ክፍተት ለማግኘት አዳጋች ነበረ ሲል የተደመጠው ቡካዮ ሳካ በመልሱ ጨዋታ ምን አይነት መንገዶች ማግኘት እንደምንችል እንመለከታለን ብሏል። ሳካ ከአርሰናል ጋር ዋንጫ ማሸነፍና ባላውንዶርን ማንሳት ህልሜ ነው ሲልም ተደምጧል። ከጨዋታው በኋላ ስፔናዊው አሰልጣኝ እጅግ እንደተበሳጨን የገለጸው መልካም የሆነ ውጤት ቢመጣ ለቀጣዩ የረቡዕ ጨዋታ ያግዘን ነበረ ሲል ለሪፖርተሮች ተናግሯል። በዚህ ጨዋታ በመሸነፋችን በጣም ብዙ ብስጭት፣ ንዴት ፈጥሮብናል ይህንን መጥፎ ስሜት በሆዳችን እየተንቀለቀለ ይገኛል ብሏል። ረቡዕ በሚኖረው ጨዋታ ፓሪስ ላይ ይህንን ብስጭታችንን ወደ ውጤት ለመቀየር ልንጠቀምበት ይገባል። ወደ ፍጻሜ ለማለፍ ብስጭታችን ኃይል ሊሆነን ይገባል ሲል ነው የተናገረው የቡድኑ አምበል ማርቲን ኦደጋርድ ለስካይ ስፖርት በሰጠው አስተያየት በመጀመሪያው አጋማሽ ጨዋታውን ተቆጣጥሮት እንደነበረ ገልጿል። ነገር ግን በሁለተኛው አጋማሽ ቦርንመዝ የተሻለው ቡድን እንደሆነ፣ ጎል እንዳስቆጠረ ጭምር ነው ያነሳው። የሁለተኛው አጋማሽ ብቃታችን ተቀባይነት የሌለው ነው ብሏል። በ67 ነጥብ አሁንም ሁለተኛ ደረጃ ላይ የሚገኘው አርሰናል በቀጣይ የውድድር ዓመት በቻምፒየንስ ሊግ መሳተፍ አለመሳተፉን ማረጋገጥ የሚችልበትን እድል ነበረ ሳይጠቀም የወጣው። አርቴታ ፓሪስ ሳን ዠርማ ወሳኝ የሚባሉ ተጫዋቾቹን አሳርፎ ስለ መግባቱ ተጠይቆ ነበረ። እነርሱ ይህንን ለማድረግ ሌግዠሪው አላቸው። እኛ ግን ይህንን ማድረግ አንችልም፣ ምክንያቱም አሁንም በጣም ብዙ ነገሮችን በፕሪምየር ሊጉ ማድረግ ይጠበቅብናል። ነገር ግን አራት ቀናቶች አሉን። በነዚያ ቀናቶች ውስጥ ሙሉ በሙሉ አገግመን ለጨዋታው እንደርሳለን ብዬ አስባለሁ ብሏል። ሌላኛው ፓሪስ ሳንጀርማ ከስትራስቡርግ ጋር የነበረውን የሜዳ ውጪ ጨዋታውንም እንደዚሁ ትላንትና ለመሸነፍ ተገድዷል። ሄርናንዴዝ በራሱ መረብ ላይ ሌማርቻል፣ ሌላኛውን የስትራስቡርግን ጎል ያስቆጠረው ተጫዋች ነበረ። ለፓሪስ ሳንጀርማ ብራድሊ ባርኮላ ጎል ማስቆጠር ችሏል። ፓሪስ ሳንጀርማ በዚህ የውድድር ዓመት የፈረንሳይ ሊግ አንድ ሻምፒዮን መሆናቸውን አስቀድመው አረጋግጠዋል። ነገር ግን ምንም ጨዋታ ሳይሸነፉ ዋንጫውን የማንሳት ህልማቸው ተጨናል አቅፏል። ባለፈው ከአርሰናል ጨዋታ አስቀድሞ ከኒስ ጋር በነበረ መርሃ ግብር ሦስት ለአንድ የተሸነፈው ቡድኑ በውድድር ዓመቱ ሁለተኛ የሊግ ጨዋታውን ተሸንፏል። ከሜዳ ውጪ ባደረጋቸው የሊግ ጨዋታዎች ደግሞ ከ39 ጨዋታ በኋላ የመጀመሪያ ሽንፈቱ ሆኗል። በአውሮፓ አምስቱ ታላላቅ ሊጎች በጣም በርካታ የሊግ ጨዋታዎችን ከሜዳ ውጪ ባለመሸነፍ ክብረ ወሰን ይዘው የነበሩት ፓሪስ ሳን ዣርማዎች በመጨረሻም ከ39 ጨዋታ በኋላ ሊሸነፉ ግድ ብሏቸዋል። ሉዊስ ኤንሪኬ በዚህ ጨዋታ ላይ ግን ቀጣዩን የአርሰናልን ጨዋታ ታሳቢ ያደረገ አሰላለፍ ተጠቅመዋል። ቁልፍ የሚባሉ ተጫዋቾቻቸውን ረፍት ሰጥተዋቸዋል። ፒኤስጂ ከስትራስቡርግ ጋር በነበረው ጨዋታ አሽራፍ ሐኪሚ፣ ኑኖ ሜንዴሽ፣ ማርኪኒዮስ፣ ዶናሩማ ረፍት ተሰጥቷቸዋል። ከዚያ ባለፈ ጉዳት ያጋጠመው ኦስማን ደምቤሌ በቡድን ስብስብ ውስጥ ሳይካተት ቀርቷል። የእነዚህ ወሳኝ ተጫዋቾች አለመሰለፍ ለቀጣዩ የረቡ ጨዋታ ኃይላቸውን ሰብስበው በበቂ ረፍት ከአርሰናል ጋር እንዲፋለሙ ያግዛቸዋል ተብሎ ይጠበቃል። ነገር ግን ፓሪስ ሳን ዣርማ ኦስማን ደምቤሌን በዚያ ጨዋታ የማሰለፉ ነገር አጠራጣሪ ሲሆን፣ ፕሬንሲል ኪፔምቤ ደግሞ እንደማይጫወት እርግጥ ሆኗል። የፓሪስ ሳንዣርማው አሰልጣኝ ሉዊስ ኤንሪኬ በቀጣይ የውድድር አመት በቻምፒየንስ ሊግ መሳተፍ በሚፈልጉ ሁለት ቡድኖች መካከል የተደረገ በጣም ጥሩ ጨዋታ ነው ሲል ተናግሯል። ጨዋታው በጣም ጥሩ ደረጃ ላይ የሚቀመጥ መርሃ ግብር ነው ብሏል። ጨዋታውን አቻ ወጥተን ለማጠናቀቅ የሚያስችሉ እድሎችን ፈጥረን ነበረ። ከስትራስቡርግ ጋር መጫወት ቀላል አይደለም። በጣም ጥሩ ጥራትና ልምድ ያለው ቡድን ነው። አሁን ሙሉ ትኩረታችን ለረቡ ጨዋታ ይሆናል። እስከዚያ ድረስ ደግሞ ማገገም አለብን፣ ሲል አሰልጣኙ ገልጿል። ሁለቱ የቻምፒየንስ ሊግ ተጋጣሚዎች ከትልቁ ፍልሚያቸው በፊት ያደረጉትን የሊግ ጨዋታ በየፊናቸው ተሸንፈው ወጥተዋል። ለነገሩ ፓሪስ ሳን ዣርማ ወደ ኤምሬትስ መጥቶ ከአርሰናል ጋር ከመጫወቱ በፊት በኒስ 3 ለ 1 ተሸንፎ ነበረ። አርሰናልም ቢሆን ኤምሬትስ ላይ ፓሪስ ሳን ዣርማን አስተናግዶ ከመሸነፉ አስቀድሞ ከክሪስታል ፓላስ ጋር አቻ የተለያየ ቡድን ነው። ሁለቱ ቡድኖች በምን አይነት ብቃት ላይ ሆነው የፊታችን የረቡን ጨዋታ ያደርጋሉ? የብዙዎች ጥያቄ ነው።